በዚህ ደግሞ ቸርነቱን፣ በዚህ ደግሞ በጎነቱን፣ በዚህ ደግሞ መልካምነቱን፣ በዚህ ደግሞ መልካምነቱን፣ በዚህ ደግሞ ኃያልነቱን፣ በዚህ ደግሞ አባትነቱን፣ በዚህ ደግሞ ገናናነቱን፣ በዚህ ደግሞ የእግዚአብሔርን በጎነት እናወራለን። ምክንያቱም እኛ በጨለማ ላይ ሆነንስ ብርሃን የሆነ እኛ በጨለማ ላይ የምናወራ የክርስቶስ ልጆች ነን። ክርስቶስ እኛን ነው መርጦናል። በቀራኒው መስቀል ወልዶናልና በቀራኒው መስቀል ልጆቹ አድግነ። ምክንያቱም እሱ አላፈረማ። በቀራኒው መስቀል ላይ ሲሰቀል እኔ አላፈረም። እኔ እንዴት ልፈር? ከጨለማ ወደሚደነቅ ብርሃን አወጥቶኝ እንዴት ልፈር? እግዚአብሔር ምህረቴን፣ ቸርነቱን፣ በጎነቱን እንድናገር አንደበቴን ከፍቶት እንዴት ልፈር? እንዲህ ይወል። የረዳኝ የተረዳው እኔ፣ የታገስኩ እኔ፣ አቅም የሆነልኝ እኔ፣ ምህረት በዛልኝ እኔ ነኝና። እኔ መስሉነኝ የተረዳሁት እንዲህ ለዋሁ እግዚአብሔር ወተመስገን ስም ለዘለዓለም ይባረክ እያልኩ እግዚአብሔርን አመሰግነዋለሁ። እግዚአብሔር ለዘለዓለም መልካም ነው። በተለይ በእኔ ህይወት እግዚአብሔር መልካም ነው። ስሙ ለዘለዓለም ይባረክ።